የዓለም ሶስተኛ የዲፕሎማሲ የስበት ማዕከል የአፍሪካውያን መናገሻ የሆነችው አዲስ አበባ በሁለት ምዕራፍ ተግባራዊ ያደረገችው የኮሪደር ልማት ስራ ለኗሪዎቿ ካጎናጸፈው ዘርፈ ብዙ በረከት ባሻገር ዓለም አቀፍ ተወዳዳሪነቷን ከፍ አድርጓል። እንደ መሪዋ ከንቲባ አዳነች አቤቤ ገለጻ ከሆነ ደግሞ ለስራዎቹ ስኬት የነዋሪዎቿ ያላሰለሰ ተሳትፎ ከፊት ይቀድማል። ለእኛ ነው ለልጆቻችን ነው በርቱ ስሩ እያሉ ከመተባበር ባለፈ አብረውን እስከ መስራት በየመንገዱ ቆመው ሰራተኞቻችንን ለሊት ማበረታታት፣ ምግብ ማቀበል፣ ቡና ማፍላት በብዙ ኮሪደሮች ላይ የተለመደ እየሆነ እኛ በርቱ ከምንላቸው በላይ ከየትኛውም ኮንትራክተር ቢሆን፣ የትኛውም አማካሪ ቢሆን፣ የከተማ አስተዳደር ሰራተኞች ቢሆን የምትሰሩት ለእኛ ነው በሚል ከፍ ባለ አስተሳሰብ ሲያበረታቱ ተመልክተናል። በመዲናዋ ከተከናወኑ የኮሪደር ልማት ስራ በግዝፈቱ ሁለተኛ የሆነው የሳር ቤት ጀርመን አደባባይ ጋርመንት ፉሪ አደባባይ የኮሪደር ልማት ስራ ከሰሞኑ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ና በከንቲባ አዳነች አቤቤ ተመርቆ ለነዋሪዎቿ ተበርክቷል። ይህ ግዙፍ ፕሮጀክት ታዲያ በልዩነት የአካባቢውን ገጽታ የቀየረ፣ ከዚህ ቀደም የነበሩ በርካታ ማህበራዊ ችግሮችን የቀረፈ ሆኗል። ይህ አካባቢ ባይገርመን በጣም ጨለማ ነበረ እና ሰው በዚህ በኩል ዎክ ማድረግ የሚፈራበት አካባቢ ነበር የሴኪሪቲም ችግር ነበር። ድፍን ያለ አካባቢ ስለነበረ አሁን ግን ኦልሞስት አዝ ብራይት አዝ ደይ ላይት እንደ የቀን መብራት ያለበት ቦታ ሆኗል። ኢቨን ህጻናቶች ሶስት ሰዓት አራት ሰዓት ላይ ትንንሽ ልጆች ይዘውን በእጃቸው ይዘው ወቅ ሲያደርጉ ና ያለ ና በጣም ትልቅ ለውጥ ነው ያለው። አሁን ጭራሽ ሌባውም ግራ ይገባዋል። ብርሃን ነው አምፖላ ማለት በቃ፣ ምቹ ነው ለሁሉም ነገር ለትንሹም፣ ለትልቁም፣ ለአዛውንቱም፣ ለሁሉም ምርጥ ቦታ ነው። በጣም ደስ የሚል ሰፈር ነው። ርጅ አለው እኔ በፊት ግን ወንጀል የሚሰራበት ቦታ አሁን ግን ሰፋ ብሎ እዚህ ጋር ቁጭ ብዬ እዛ ጋ ያለን ያለውን ሰው ማግኘት ይችላለሁ። ማታ አራት ሰዓት መጥቻ ብዝናና ውበት ነው በቃ እኔ እገኛለሁ። ብዙ ነገር ያማረበት ነው አሁን ማለት ነው። በአካባቢው ለነበሩ የንግድ ቤቶች መነቃቃት፣ ለነዋሪዎቿ የመንፈስ እርካታን የሚሰጥ ለወጣቱ ፈጠራዊ ትልም ስንቅን የሚቸር ሆኖ አግኝተነዋል ይላሉ የአካባቢው ነዋሪዎች። መንገዶቹ ተሰርቷል፣ እያንዳንዱ መግቢያ ተሰርቶለታል። ፓርኪንግ የተቻለ ያለ ዲፍረንት የተለያዩ ቤቶች የተለያየ አይነት ፓርኪንግ ሳይዝ አላቸው። ፓርኪንግ እስካለ ድረስ ለቢዝነሱ እንትን ኦፖርቹኒቲ ፈጥሯል ብዬ ገምታለሁ። ጠቀሜታው ሰፋ ያለ ነው። ወጣቱ የሚያድግበት የሚያልምበት ሪፍሬሽ የሚያደርግበት ኤነርጀቲክ ሆኖ ለወደፊቱ አግችን አገር ከዚህ በተሻለ ሁኔታ የሚያለማበት መንፈስ ይፈጠራል ብዬ አስባለሁ። በኮሪደር ልማቱ ትግበራ ወቅት ህብረተሰቡ የራሱን አበርክቶ አድርጓል። የራሱ ነውና ደህንነቱ ተጠብቆ ለቀጣይ ትውልድ ይተላለፍ ዘንድ ኃላፊነቱንም ይወጣል። እንዲህ እንደተሰራ እንዳማረበት እንዲቀጥል ለሚቀጥለው ጀኔሬሽን እንዲያልፍ እና እያንዳንዱ ከመንግስት ብቻ ሳይሆን ከእያንዳንዱ ነዋሪ ከዚህ አካባቢውን ከሌላ አካባቢ መጥቶ የሚጠቀም የሚገለገልበት በደንብ እንደ አይኑ መጠበቅና ማንከባከብ የሁሉም ነዋሪ ኃላፊነት ነው ብዬ ነው የማምነው። አካባቢ ውበቱን የምታዩ ጠቅላላ ይሄ አትክልት ማንም ውበቱን ማብሮት አምፖሉን ሁሉ የመጠበቅ ግዴታ አለባቸው። ህግ አካል ምናምን ሳይሆን ራሱ ህግ ነው። መጥቶ ሁሉን ነገር አስተካክሎ መንከባከብ የእኛ ግዴታ ነው። በመዲናዋ በሁለት ዙር የተከናወነው የኮሪደር ልማት ስራ የአዲስ አበባን የማድረግ አቅም ያሳየ፣ የነዋሪዎቿንና የአስተዳደሩን ትስስር ያመላከተ ግዙፍ ፕሮጀክት ተደርጎ ይወሰዳል።